የሀና አባት በጣም ታመዋል። ጆሮን ማስታገሻ መድኃኒት ታምጣለኝ አሉት። ግን ደግሞ ጆሮ ሐኪም ቤት ወይም ደግሞ ፋርማሲ ሄዶ እስከሚመልስ ጊዜ የሚሰጣቸው ህመም አይደለም። መተንፈሳቅቷቸዋል። እንዲሁም ደግሞ ስለ ሀና የሚያዋሩት ሰው የቀድሞ ጓደኛቸውን አናገሩት። ያ ማለት የሀናን ቤተሰቦች አፈላልጎ እንዳገኝላቸውና ልጃቸውን ከቤተሰቦቿ ጥለው መሞት ይፈልጋሉ። ነገር ግን ልጃቸውን ከቤተሰቦቿ ከማገናኘታቸው በፊት ሞት ሳይቀድማቸው አይቀርም። ሀና ወይዘሮ ሜላት ተጨማሪ ስራ ለምላሴ ተንከባካቢ ቢሰጧት ደስ ብሏታል። እናም ጭማሬ በመሆኑም በጣም ደስ ብሏታል። ብዙ ደመወዝ ስታገኝ ግን አባቷ በጣም ህመም ላይ ደረሱ። አባቷ ለእሷ እንዳታቅባቸውና እንዳትጨነቅባቸው ስለፈለጉ ህመማቸውን ዋጥ ያደርጋሉ። አሁን ግን የሚያስታግስ መድኃኒት ቢገዛላቸውም ይበልጥ ታመዋል። ሀና እንግዲህ ሌላ ችግር ተፈጥሮባታል። የምናሴ ጓደኛ የሀናን ውበትና ድንቅ ቁንጅና አይቶ እንዴት ይች የቤት ሰራተኛ ትሆናለች በማለት ግራ እየተጋባና እሷን እየተፈታተናት ይገኛል። ሀና አሁን ትልቅ ችግር ሰላም ሆናባታለች። ሰላም ደግሞ ልጁን ትፈልገዋለች። ለአንቺ ስራ እንጂ ሌላ ነገር አያስፈልግም። ስለዚህ ከምናሴ ጓደኛ ጋር እያወራችሁ የነበረውን ሰምቻለሁ አርፈሽ ብሰሬ ነው ብላ አስጠነቀቀቻት ሰላም። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እንዴ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ይሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ኖላዊ ዛሬ ቀጣይ ፓርት ይዘመተናል ማለት ነው። እንግዲህ ሀና በስራ ተጨማሪ ስራ ወይዘሮ ሜላ ሰተዋት ወደ ቱርክ በመሄዳቸው እጅግ በጣም ደስተኛ ናት። ነገር ግን ደግሞ አባቷ አሁን በጣም ኃይለኛ ህመም ላይ ይገኛሉ። አባቷን ካጣች እሷ ምን አይነት ችግር ውስጥ እንደምትገባ መኖር እንደማትችል ያለአባቷ ማንንም ሰው እንደማታውቅ ጠንቅቃ ታውቃለች። አባቷም እንደዛው ሀና በምሰራው ስራ ሁለቱንም የምናሴን እንክብካቤና እንዲሁም ደግሞ የቤት ሰራተኝነቷን በደስታ አምና ተቀብላ እየሰራች ነው። በጣም ከምንም በላይ ደስ ብሏታል። ነገር ግን የምናሴ ጓደኛ አሁን ትልቅ ችግር ይፈጥርባታል፣ እሷ ደግሞ በጣም ተጨናንቃለች። እንግዲህ ሀና ቤት ውስጥ ስትሄድ አባቷ አገኘቻቸው። እናም ልጄ እንዴት ነሽ አሏት አባዬ እንዴት ዋልክ እሺ አመሸሽ እኮ በጣም አሏት አዎ አመሸሁ ስራ በዝቶብኝ ነው ይቅርታ አለችው የምሰሪው ስራ ምን ይሆን ልጄ ስላትም አንቺ ደከምሽ እንጂ አሏት አባዬ ደግሞ ሳልነግረህ ዛሬ ተጨማሪ ስራ ተሰጥቶኛል ደስ ብሎኛል መርቀኸኝ እኮ ነው የሄድኩት አለቻቸው ደስ ይበልሽ የኔ ሁል ጊዜም ደስተኛ ሆኝልኝ አሏት። እሷም ራታቸውን ሰርታ ምግብ በልተው መተኛት አካባቢ ላይ ልጄ፣ ጧት የይዘሽው የህርሽ ወረቀት እምን አደረሽው? ይመስለኛል በተማርሽበት ይመስለኛል ስራውን ያገኘሽው አሏት። አዎ አባቴ፣ ሳልነግር ረስችው። ደስ ብሎኛል እዛው ቤት ውስጥ ሩቅ ሳልሄድ ይበልጥ በስራዬ በትምህርቴ የበተመረኩበት ሌለኛ ተጨማሪ ስራ አግኝቻለሁ። ሁለቱንም እየሰራሁ ነው። ፈጣሪ ሰምቶናል። አሁን የተሻለ ነገር የህይወትም እንኖራለን። ሲቀጥል ደግሞ ሁሉም ነገር እየተስተካከለ ነው፣ አለቻቸው። የኔ ልሽ በጣም ደስ ብሎኛል። ደስ ይበልሽ። አንቺ ሁል ጊዜም ደስተኛ ከሆንሽ እኔ ደስተኛ ነኝ፣ አሏት። ግን ሌሊቱን በጣም አሟቸው አደረ፣ የሀና አባት። እናም ህመማቸውን ለማስታገስ አቅም ጭጠጥ ብለው የምቃርገው የያዙት ሀና እንዳታይና እንዲሁም ደግሞ እንዳትጨነቅባቸው በጣም እያመማቸው በቃ አለ አይደለ ጸጥ አሉ። ከዛም ተነስታ ምግብ ሰርታ ቁርስ በልተው ሀና ከዛ ከቤት ወጥታ ስራዋ እስከምትሄድ የሀና አባት በጣም ቸኮሉ። እሱም ለምንድን ነው ያስቸኮላቸው? ህመማቸውን ቢያንስ ኦፍ ብለው እንዲተነፍሱ ይፈልጋሉ። እናም ሀና ደግሞ ጠዋት እስከምትሄድ፣ አባዬ ምንነ ነው እንቅልፍ አይመስለኝም አለቻቸው። አይ ልጅ፣ ደህና ነኝ። ብርዱ ነው መሰል መተኛት መተኛት ብሎኛል እንቅልፍ ነው አሏት። ከዛ እሷም በቃ ጆሮን ጥራውና ይምጣ አለች። በቃሽ ልጅ አሏት። እሷም ጆሮን ፈልጋ ሂዳ አንተ ምንነ ነው? አባቴ እኮ ትናም በመጥፋት አግጀ ጠይቄ ቅርታ ጠይቄ የለ። ስለዚህ አባቴ ትናም በመጥፋት በጣም ደብሮት ብቻውን ኮርትም ብሎ ነው ያገኘሁት እባክህን አለችው ። ከዛም እሺ እና ለዚህ ነው የደወልሽው? አለ ጆሮ። እንግዲህ በሀና ፍቅር ተይዟል። በህይወቱ ቤተ ክርስቲያን በራሱ ጉዳይ ሄዶ አያውቅም። የሀና አባት ከመጡ እርሳቸውን ተከትሎ የግድ ሄድ ነበር። ዛሬ ግን ግዴታ ሆኖበት ሄደ። እናም ሀናን ስላፈቀራት ፈጣሪውን ሊለምን ሄደ። ፈጣሪ ሆይ እኔ ለራሴ ምንም የለለኝ ሚስኪን ልጅ ነኝ። እባክህን አትፈትነኝ፣ ለፍቅር ዝግጁ አይደለሁም። ልቤንም አትስበረው እባክህን። ፈጣሪ ሆይ አንተ ሁነኝ፣ አንተ እርዳኝ፣ እባክህን እያለ ፈጣሪውን መማጸን ጀመረ። ከዛም እኔ አቅም የለኝም፣ ብርታት የለኝም፣ በዚህ ህይወቴ ላይ ፍቅር ተጨምሮ እኔ አልችልም አንተ መላ ስጠኝ እያለ ፈጣሪውን ሲለምን ሀና ደወለች። በደስታ አነሳው። ከዚያም ሄሎ ሀና አላት። አቤት ምን ሆነሽ ነው አላት። ምንም እንዴ የትና አንተ ቤተ ክርስቲያን በዚህ በጧት አለችው። አዎ አባዬን ጥለኸው አለች። እንዴ እርሶ ፍቅር አላዘወት ምን ያደርግልዎታል በጧት በቤተ ክርስቲያን አላት። ምን አለችው ለማቀለድ ነው እባክሽ። ቤተ ክርስቲያን በጧት ጅወት እንዳልመጣ ብርድ ነው ብዬ ነው አላት። አሁን የት ነ አለችው። አሁን አባቴ በጣም ብቻውን ነው፣ ትናንት በመቅረት እዚያ ኮርትም ብሎ ነው። አሁን ሄድለት፣ እሺ እኔም ወደ ስራ እየሄድኩ ነው፣ አለችው። መጀመሪያ ግን ደነገጠ። ምን ሆኑ? በአባባ ምን ተፈጠረ? ምንነሽ ነው አላት። እንዴ ያው ስራ ቦታ ሌር ስለሆነ የአባቴን ነገር ነው እንዳዲስ እኮ አካበድከው። አለች እሽ በቃ ሀንዬ፣ እሄዳለሁ ብሎ አባቷ ጋር ሩጦ ሲሄድ የሀና አባት በጣም ታመዋል። ጆሮ ሲገባ እሺ ሰላም አደሩ አለ። ሰላም አደርክ ልጄ አሉት። ይላሉ ምንሆኑ ምንሆኑ ባባ፣ ምንሆኑ አባባ ምን አለ። አረ ዛሬ በጣም አሞኛል አለት መተንፈስ አልችልም ውጋት ሲላቸውም እንደ ምን ነው ነው ምን ተፈጠረ አለ እና ታዲያ እንደዚህ እያመመው ሀና ስራ ቦታ ሄደች አለ እሷ አታውቅም እንዴት ጠዋት ሱ ሱ ተነስታ ስትሄድ ሌሊቱን ሙሉ አሞኝ ነው ያደረው እና አሞት አድሮ እንዴት ጥላት ትሄዳለች ሀኪም ቤት ሎ ወሰደው አለ ሀኪም ቤት አልሄድም ግን ደግሞ ሀና እንዳትጨነቅ ብዬ ህመሜን ጓት አርጌ ነው ያደርኩት። ጧትም የእንቅልፍ አስመስዬ ከቤት እስከምትወጣ ሸኝኋት አሉት። እሱ ምን ላርግ ሀኪም ቤት እንር ሲላቸውም፣ አልሄድም ብለው ሲያማቸው ህመሙ ሲነሳባቸው የሚሰጣቸው የፋርማሲ ወረቀት ሰጡት። ጆሮም ያንን ፋርማሲ ሄዶ መድኃኒቱን ለማንጣት ሄደ። ግን ሀና አባት በጥና ታመዋል። ጆሮ መድኃኒቱን እስከሚያመጣ የሚቆዩት አይመስሉም። ሀና ስራ ቦታ ጧት ተመንጣቷ በፊት ምናሴ ሰላምን ሄዶ ሌድ ነው ሲስተው አላት። ወዴት ነው አለችው። ትምህርት ቤት እንዴ፣ እና ለእኔ መንገድ አስፈላጊ ነው አለችው። እንዴ እናቴ አደራ ስላለችሽ እኔን የመንከባከብ ከቻልሽ ብዬ ነው አላት። ማ እኔ አለችው? አዎ። እሺ ቁርስ ልስራ አለ አለችው። ምን አንቺ ነሽ ምትሰሪልኝ ቁርስ? በልተሃል አለችው። ማን የሰራውን አላት። ሰራተኛው አልመጣችም እንዴ አለኝ። እንደ ገና እኮ ነው። እናንተስ ትምህርት ቤት መሄጃ ገና አይደለ? አለችው። አይ ዝም ብዬ መሄድ ስለፈለግኩ ነው። ብር ካለች ስጭኝ አላት። ፖርሳው እዛ ነው፣ ውሰድ። ቁርስ ልስራለህ አለችው። ምን አንቺ ነሽ ቁርስ ምትሰሪው? አላት። አዎ፣ ምን ችግር አለው አለች አረ፣ እህቴ አላት። ከዛም የምሬን ነው አለች። እሺ በቃ አሁን ምግብ ብር ስለሰጠሽ እዛ እበላለሁ ችግር የለውም አላት። የኔ ውድ ባቢ ቤቢ አለችው። ምን እህቴ፣ ሰላምዬ ቤቢን ያልሽ አላት። አዎ፣ እኔ እኮ መጣና አቀፋት። ፍ ናፍቀይ ነበር እኔ ቤት ውስጥ እንጨቃጨቃለን እንጂ እኮ ትናፍቀኛለሁ አለችው። ይህ እውነት ደስ ብሎኛል አላት። በል ትምህርት ቤት ሄድ እንዳይረፍድብህ ብላ ሄደች። ሀና መጣች፣ ስራዋን ሰራች። ከዛም ሀና ሰላም ቁርስ እየበላች እያለ አንቺ አንቺ እያለች ጠራቻት። ወይ ሰላምዬ፣ ምን ልታዘዝ አለቻት። ሻይ ትቀጅልኛለሽ አለች። እየቀዳውት ነበረ አሁን አመጣልሻለሁ አለቻት። እሺ በቃ አለች። ከዛም በትምህርትሽ ደግሞ ማሚ አድንቃሻል፣ ጎበዝ እንደሆንሽም እያደነቀችሽ ነው አለቻት። አዎ ሰላምዬ፣ በትምህርት ደስተኛ ነኝ። እንዴ እንኳንም ያልተማርኩ እንኳንም ትምህርቴን ያቋረጥኩ አይገርምሽም? አለቻት። ለምን አለች። እንዴ አንቺ የቤት ሰራተኛ ተምረሽ የቤት ሰራተኛ ሆነሽ ይኸው የንገረድ ሆነሻል፣ አለቻት። ቢሆንም ትምህርት ለገንዘብ ብቻ አይደለም አለች። እስኪ ጭራሽ እና ለምንድን ነው እኔ ትምህርቴን ያቋረኩት? ለምን ይመስልሻል? አለቻት ለምንድን ነው? ይኸውልሽ የተማሩት ሁላ ገንዘብ ያላቸው የተማሩ አይደሉም። ስለዚህ ጊዜን የማቃጥለው እዛ ለትምህርት ለምንድን ነው? ተፍ ተፍ ብዬ ገንዘብ የማመጣበትን ነገር ባገኝ ብዬ ነው አለቻት። እኔ ትምህርት ለገንዘብ ብቻ ነው ብዬ አላምንም። ለእውቀት ነው። አረ እባክሽ ታምረሽ። ይኸው አንቺ ገንዘብ ፍለጋ ሳትወርጂ በግድሽ የኔ ገረቱንሽ እሺ እየሰራሽ ነው። ስለዚህ እኔ ደግሞ ይህን አልፈልገውም አለቻት። አረ ሰላምዬ ዬ እንደዛ እኮ አይደለም። እውቀት እኮ መታደል ነው። እውቀት ካለሽ ደግሞ እውቀትሽን ቀቅለች ትበይዋለሽ። ይው ገረዱ ነሽ የለ አለቻት። እኔ በሱ አላምንም ስትላት ሂጅ ደዛ ልትፈላሰፊ ቤት አምራለች ያምራታል እንዴ አለቻት። እሺ በቃ ሰላም ይቅርታ ብላ ወደ ክችኗ ሄደች። ከዚያም የትምህርት ሰዓት መለቀቂያቸው ሲደርስ ምናሴ ጋር ሂዳ ጠበቀችው። ምናሴም ሀንዬ ቆየሁብሽ አይደለም ስራ ኮኜ ነው እስኳስ እየተጫወኩ አላት። አረ ችግር የለውም አለችው። ምናሴ ጠዋት ሲወጣ ሰላምን ከሀና ጋር ደግሞ እንዳትጣሉ ብሏት ነበር። እየመከርከይ ነው እያስጠነቀክኝ አለችው። እያስጠነቀኩሽ አይደለም እህቴ ብሏት ነበር የሄደው። እናም ምናሴ ሲያገኛት ሀንቾዬ በጣም ይቅርታ በፀሐይ ያቆየዎች ሲላት አረ ችግር የለውም አለች። በቃ እናቴ እስከምትመጣ የእኔ ተንከባካቢ አንችለሽ አላት። አዎ ደስ እያለኝ ነው ደግሞ አለችው ከዛም እየሄዱ እያለ የምናሴ ጓደኛ የብዙ አመት ተራርቆ እንደነበረም አገኘሁ ከዛም የትናንት እንዴት ነህ ጠፋህ ተባባሉ አዎ ጠፋሁኝ እንዴት ነህ ተባብለው አንተ ይህን ትምህርት ወጥረሃል አለ የምናሴ ጓደኛ አዎ ግድ ነው አለው ከዛም ተዋውቁ ማነት ደሞቼ አለው ተዋውቁ ሀና ትባላለች ሀሎ ከዛ፣ እሱም ስሙን ነገራትና ተዋውቀው ታወቀው። በሰዓቱ ተኩረት አድርጎ ስላላያት የምናሴ ጓደኛ ሀና ምንም አልመሰለችውም። ከዛም እቤት እንድትመጣ ማታ ሲለውም እመጣለሁ በደስታ ነውም እመጣው እንደውም እዛው ነው ማድረው አለ። ከዛም ሀኒ ደግሞ በደንብ አየችው ምን አስባ ነው? ሀናና ምናሴም ወደ ቤት መጡ። ከዛም እቤት መጥተው ምናሴም ምሳውን በልቶ ክላሱ ቁጭ ብሎ መጽሐፍ ማንበብ ጀመረ። እሷም ገባችና ሀኒ፣ እሺ ሰላም የለችም እንዴ አላት። ሰላም አሁን ነው የወጣችሁ አለችው። እሺ ለማንኛውም ምግብ ሰርቻለሁ አቀራርባችሁ ብሉ። እኔ ደግሞ ሻወር ልውሰድና ልሄድ አለችው። እሺ ልሸኝሽ አላት። ኧረ አስፈልግም ቅርብ እኮ ነው ቤቴ ደግሞ አንተ ማልሸኝህ ነው አለችው። አንቺ አላት። እንዴ አንተ እኔን ስትሸኝ እኔ አንተን ስሸኝ፣ ዝም ብለን አመሸን ማለት እኮ ነው፣ ወደዛ ወደዚህ ስንል፣ አለችው። ከዛም አይ እያቀለድኩ ነው አላት። አይ ችግር የለውም ቤቴ በጣም ቅርብ ነው። ስለዚህ ኖርማል ነው እኔ ሄዳለሁ፣ አለችው። እሺ በቃ እንዳይመሽብሽ ተጣጥበሽ እጂ እኛ ቅርበን እንበላለን አላት። እሽ ብላ ሄደች። እናም ሄዳ ማታ እንግዲህ የምናሴ ጓደኛ ቤት መጣ። ሰላም ጓደኛው እንደሚመጣ ነግሯት በደስታ ተውጣለች። እናም ሀንጮ እያለች ሀንዬ ዛሬ ኔ ጋር ነው ምሳ ምን ሰራው እያለች ነበረ። ከዛም እያወሩ እያሉ እያጠኑ እያሉም እንግዲህ ሰላም መታበር ቆረቆረች። ሰዎች እራታት ብሎ አለች። አን ሰላምዬ፣ እዚህ ብታመንጭልን ምን ችግር አለሁ? አላት ምን እኔ ለፍቼ ጣውላ ላይ አስቀምጭ፣ አቅርቤ፣ ጭራሽ እዚህ የራሳችው ጉዳይ አለች። እውነት ሰላም ምግብ አቅርባ ነው አለሁ እና አለች። ከዛ ምናሴ ባክሙድ እያያዘችብን ነው የሚሆነው ሀና አቅርበው ሂዳ ይሆናል አለ ገረመውና፣ ሁላቸውም ሄደው መብላት ጀመሩ። ሰላም እንግዲህ ልጁን ስለወደደችው ታጨናንቃለች። ብላ ብላ፣ ምን ላድርግልህ፣ ምን ልጨምርልህ እያለች። ከዛ እሱ ምናሴ ደግሞ አራት ታጨናንቅው ምን ሆነሽ ነው እንዴ? ለዚህ ቤት እኮ እንግዳ አይደለም አላት። እስኪ አንተ ደግሞ ዝም በል፣ እንዳውም ማስተናገድ አለብህ አንተ ነህ ልጅ እኮ ለዚህ ቤት ጓደኛ አይደለ፣ እንግዳም ነው አለች። ከዛም እሺ እሺ፣ እየበላ እኮ አይደለም አለችው። ደግሞ ምግቡ ይጣፍጣል አለ። ከዛም ላጉርስ አለችው። እየበላ ስላልሆነ ላጉርስ ብላ ጎረሰችው። ከዛ የምናሴ ጓደኛ ምናሴን አየት አየት ታደረገና ጎረሰላት። ከዛም ልጨምር፣ ምን ልጨምርልህ አለችው። መኮረኒ ጨምሬ አለ። ከዛም ጨምራላቸው። በልተው ጨርሰው ተኙ። በጧቱ ደግሞ እንግዲህ ሀና ደወለችለት ለጆሮ ጆሮም፣ ጸሎት እያደረገ ነበረ። እናም ፍቅርን ተጨምሮብኝ አልችልም እያለ ስለ ሷ እያሰበ ደወለችለት፣ ደስ አለው። ፈጣሪ ሆይ ሰምተኛል ማለት ነው እኔ ስለ ሷ እያነሳው በውስጥጤ እያሰብኩ እያለ እሷም ደወለች አልና ስልኩን አነሳው። እናም አባቷ ጋር ሄዶ እንዲቆይላት ለመነችው። ከዛ እሱም ሄዶ የአባቷን ሕመም ማስታገሻ መድኃኒትም ለመግዛት ሄደ። አባትየውም በጣም ታማዋል። ሀኒ እንግዲህ ወደ ስራዋ መታ። ቁርስ ሰርታ አቅርባ ያለ የምናሴ ጓደኛ አይኑን ጣለ። በጣም ይመለከታት ጀመር። ሀና ግራ ተጋብታለች እናም ክችን ሄዶ ሀናን ያዛት። አንቺ ደግሞ ምንድነሽ? በር ከፈተችለት። ማን ከፈተል በሩን አለችው። ሰላም ሰራተኛ ናት ነኝ አለች። ቺ ቆንጂ ዋለች አላት። አው ግን እኮ ሰራተኛ መስልም ሲላትም እንድ እኛም አላመንም ነበር ሰራተኛ ነኝ ብላ ግግም አለች። እኛም አምነን ተቀብለናል አለችው። ሰላም ከዛ ምናሴ ልጅቷ ምስኪን ናት? ህይወት ፊቷን አዝሮባን ነው፣ አባቷ ታሞባት፣ በትምህርቷም ጎበዝ ተማሪ ነች። እናም አባቷን ለማሳከም እኛ ቤት ተቀጥራ እየሰራች ነው አለው። ከዛ ሀናን ሄዶ ያዛት። ምንድን ነው ቆንጅዬ ነች ሲላት፣ አካበድክ አለችው። እውነት እያካበድኩ አይደለም፣ እውነታውና የነገርኩሽ። በጣም ቆንጆ ነሽ አላት። አመሰግናለሁ እውነት አለችው አንቺ ቆይ ቆንጆነሽን አታውቂውም እንዴ አላት አይ አካብድከው አለች ከዛም የሆነ የፍቅር ጥያቄ ለመጠየቅ ፈለገ ይተናኮላ ጀመር ውለ እኔ እዚህ ቤት ሰራተኛ ነኝ ከአንተ ጋር እምጭ ማለቅበት ጊዜ የለኝም አለችው ከዛም እኔ ማን እንደሆንኩ አታውቂም አላት ማንምህም ምንም አይመለከተኝም ብላ ጥላው ሄደች አሪያውልሽ አለና ደነገጠ። ከዛም መልሳ ምግብ ስትሰጣቸው እሺ ላጉርስሽ አላት። ከዛ አንቸው ምግባት ጉርሻ አትወድም አለች ሰላም፣ ቀንታ አለች። እሺ ለምን እኛ ጋ አትበይም አለ ምናሴ። አይ ለዛ ሳይሆን ስራ ስላለብኝ እኮ ነው አለ። ከዛም አለችው ሰላም ደግሞ አንች እንኳን እኛ ጋር ምግብ መብላት ይቅርና ለብቻው ራሱ የምትወዳ አይመስለኝም አለችው ከዛም ግን ልጅቷን ተዋት ምስኪናት አለ ምናሴ በጣም ይቆረቆርላታል እንግዲህ አዲሱ ልጅ ሀናን ፈልጎታል ሰላም ደግሞ ጠርታ የምናሴ ጓደኛ ምንድን ያለሽ ማታ ያወራችሁትን እያንዳንዱ ነገር ሰምቻለሁ አለቻት ምንም አላወራንም ልትክች ትመክሪያለሽ አለቻት እዩ ካድኮሽ አይደለም። በቃ እንደ ተሰማሽ እንደሰማሽው ነው አለች። እኔ ኮ አርፈሽ ብትቀመጭ ነው የሚሻልሽ፣ ስራሽን ብሰሪ ነገር ያለው አለቻት። የሚለው ገብቶሻል አይደል አለች። ገብቶኛል። እኔ ኮ የእናንተ ቤተሰብ ነው እና አስቀይሜው እንዳይደብራችሁ ብዬ እንጂ አጠገቤ እንዳይደርስ ማድረግ እችላለሁ አለቻት። እንደሱ ነው የሚሻለው። አዎ አለች። አሁን እሺ በቃ አለቻት። እናም እንግዲህ አንቾ ወደ ቤቷ ለመሄድ እንዴት እንደምትሄድም ምናሴን ጠየቀው። ቤቷ የትም እንዳለ ጠየቀው። አባቷ ታሞባት ሚስኪን፣ ቤተሰቦቿን አባቷን ለማሳከም እነሱ ቤት እንደገባች ነገረው ለጓደኛው። አሁን ወደፊት እቅዱ ቀዶ ምንድን ነው፣ ሀናን ለማጥመድ እንግዲህ። ጆሮም አፍቅሯታል፣ የደሴውም ኤልያስ ያፈቅራታል። ሲቀጥል ደግሞ አሁን ደግሞ ይሄ የምናሴ ጓደኛ ፈቅራታል። ምናሴ ራሱ ምን እንዳሰባ አላቅም። ቻናሉን ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ።